ጤና ይስጥልን ክብራትና ክብራን፣ እንደምን ቆይታችኋል? ስድስት ሰዓት ሆኖ ዜና ኢትዮጵያም ከመላው ኢትዮጵያ ተጀምሯል። በተለያዩ ጉዳዮች ከእናንተ ጋር ለሁለት ሰዓታት ያህል ቆይታ ያደርጋል ዜና ኢትዮጵያ ተመልካቾቻችን። አሸናፊ እንዳለና ማህሌት ታደለ ዜናውን እንምራለን። አብራችሁን ሆኑ። የሰዓቱን አበይት ጉዳዮች እናስቀድም። ባዳነት በኢትዮጵያ ታሪክ ለጠላት በር በመክፈት የአገሪቱ ግስጋሴ ሲጎትት መቆየቱን ምሁራን ተናገሩ። በአማራ ክልል ተማሪዎችን ወደ ትምህርት ገበታቸው የመመለሱ ስራ ተጠናክሮ ሊቀጥል እንደሚገባ የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ጠየቀ። በገብስ ዘር ብዜት በመሳተፍ ተጠቃሚ የሆኑ መምጣታቸውን በሆለታ ከተማ አስተዳደር ወልመራ ወረዳ የሚገኙ አርሶ አደሮች ገለጹ። ከውጭ ኢራን ከአሜሪካ ጋር በኒውክሌር ፕሮግራሟ ላይ ለመደራደር እንደማትጣደፍ የኢራን የውጭ ጉዳይ ሚኒስቴር አስታውቋል።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 ክብራን ተመልካቾች በድጋሚ አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው ዜና እናልፋለን። ባንዳነት በኢትዮጵያ ታሪክ የጠላት በር በመክፈት ፈተና ሆኖ ቆይቷል። የኢትዮጵያን ለማዳከም ጠላቶች ባንዳዎችን በመጠቀማቸው በየዘመኑ የተከሰተ እውነት ነው። ሀብታሙ ተክለስላሴ በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅቷል። ታሪክ ዕድፍ እንዳለው ከገድልና ድሉ እኩል የሚታይ እንሸሽግህ ብንለው የማይሸሸግ የእኛ የኩሮቹ የነጻነት ቀንዲሎቹ ነውን ብለን ጠይቀን መልሰን የምናፍርበት ለአንሰርዘው የተጻፈ የታሪካችን አንዱ ገጽ ነው ባንዳነት። ሀገር ከጥቅም ከዛሬ ብልጭልጭ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 ከታሪካዊ ጠላቶቻችን ጋር የሚሰሩ የባንዳና የባዳ ጠላቶቻችን ጠንቅቀን እናውቃለን። ኢትዮጵያ የባህር በር ጥያቄ ያስቆጣቸው ኃይሎች፣ በተለይ ደግሞ የባንዳና የባዳ አሽከር የሆኑ ወደ ስጋት የማይሆኑበት ደረጃ እንዲደርሱ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 በአማራ ክልል በጸጥታ ችግሮች ምክንያት ባለፉት ተከታታይ የትምህርት ዘመናት በሚሊዮኖች የሚቆጠሩ ህጻናት ከትምህርት ገበታቸው ውጭ ሆነው መቆየታቸውን መረጃዎች ይጠቁማሉ። የዘንድሮውን የ2018 የትምህርት ዘመን ለማሳያነት ብንወስድም በክልሉ ከ7.4 ሚሊዮን በላይ ተማሪዎችን መዝግቦ ለማስተማር የታቀደ ቢሆንም ይህ ዘገባ እስከተጠናከረበት ጊዜ ድረስ የተመዘገቡ ተማሪዎች ቁጥር 3.8 ሚሊዮን በላይ አካባቢ መሆናቸውን የክልሉ ትምህርት ቢሮ መረጃ ያመለክታል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋውን አለምነህ በክልሉ የተፈጠረው የጸጥታ ችግር በትምህርት ዘርፉ ላይ እያሳደረ ስላለው ተጽዕኖ ሲገልጹ በፖለቲካ ግጭቶች ምክንያት ወደ ኋላ ተመልሰን ማስተካከል የማንችለው ስህተት በህፃናት ላይ እየተፈጸመ ነው ይላሉ። የፖለቲካ ግጭቶች፣ የትኛውም አይነት ግጭቶች በአንድም ይሁን በሌላ መንገድ ሄደው ሄደው በውይይት በድርድር መፈታታቸው የማይቀር ነው። ነገ ይፈታል፣ ይህ ችግር ይታለፋል፣ ይህ ችግር ይቀረፋል። ምንም ጥያቄ የለውም። ነገር ግን ከፈታነ በኋላ ወደ ኋላ መልሰን ማስተካከል የማንችለው በትምህርት ላይ ያለው ነው። በነገ ትውልድ ላይ እየፈረደ ነው ያለ ነው። ስለዚህ ትምህርት ላይ የሚታዩ ስብራቶች እጅግ የሚያስደነግጡ የሚያንገበግቡ ናቸው። የፖለቲካ ትግል ትናንትም የነበረ፣ ዛሬም ያለ ነገም ሊቀጥል የሚችል ነው። በፖለቲካ ትግል ውስጥም የሀሳብ ልዩነቶች ሊኖሩ ይችላሉ የሚሉት ተስፋውን አለምነ፣ ነገር ግን እነዚህን የሀሳብ ልዩነቶች የምንፈታበት መንገድ የሰለጠነ ሊሆን ይገባል ነው ያሉት። እንታገልታለን ለምንለው ማህበረሰብ ቁሜለታለሁ ለምንለው ማህበረሰብ ከትምህርት ገበታው እንዲርቅ እያደረግን የፖለቲካ ትግል አለ ማለት አይቻልም። በትውልድ ላይ ነው እየፈረድነ ያለ፣ ነው የትውልድን እጣ ፈንታ ላይ እየወሰና ያለ ነው። በእኛ አለመግባባት ፖለቲካችን ባለመሰልጠኑ ህፃናት ከትምህርት ገበታቸው እየራቁ ነው። ምናልባት አሁን ያለውን የፖለቲካ እንቅስቃሴ ሰበብ መደርደር ይቻል ይሆናል። ነገር ግን ህፃናትን ከትምህርት ገበታ ማስቀረት ምን ማለት ነው? በየትኛው መስፈርት ተቀባይነት የለው። ይህ መሆኑም ታዲያ መልሶ የድህነት አዙሪት ውስጥ የሚከት ስለመሆኑም ያነሳሉ። ከዓለም ጋር ልንቆራኝ የምንችለው ከዓለም ጋር ልንገናኝ የምንችለው ችግሮቻችን ልንፈታ የምንችለው እኮ በትምህርት ነው። ስለዚህ በትምህርት ገበታ ዛሬ ትውልዱ ራቀ ማለት ከዓለም እየራቅን ነው፣ ከዓለም ወደ ኋላ እየቀረን ነው። የሚያስቆጨን ድህነት አይደል እንዴ? የሚያስቆጨን ኋላ መቅረታችን አይደል እንዴ? ስለዚህ ከኋላ ቀረነትና ከድህነት ልንላቀቅ የምንችለው ትምህርት ነው። ስለዚህ በትምህርት ላይ ደግሞ አሁን አውዳሚ ተግባር እየፈጸምን ውጤት ልናመጣ አንችልም። በመሆኑም ቆም ብለን ልናስብ ይገባል። ተማሪዎች ወደ ትምህርት ገበታቸው ሊመለሱ ይገባል። ይህን በማድረጉ በኩልም ሁሉም ሊረባረብ እንደሚገባም ተናግረዋል። ይህን በማድረግ በኩል በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤትም የራሱን አቋም ይዞ እየሰራ ስለመሆኑም ገልጸዋል። የትኛውም ኃይል ምንም አይነት ምክንያት ሳይደረድር ትውልዱ ወደ ትምህርት ገበታው መግባት መቻል አለበት። የፖለቲካ ጥያቄውን በፖለቲካ ጥያቄ መድረክ ያምጣ፣ እንነጋገር፣ እንወያይ፣ ችግሮቻችንን እንፍታ። ትውልድ ግን ይማር። ትውልድን አንግደል። በትውልድ የትውልድን ነገ አንቅበር። ፖለቲካዊ ግብን ለማሳካት በሚል ህፃናት እንዳይማሩ ማድረግ ዓለም አቀፍ ወንጀል ነው። ስለዚህ እኛ በሰላማዊ መንገድ እንታገላለን ካልነ፣ የማህበረሰብን ችግር እንፈታለን ካልነ፣ ለማህበረሰቡ ሌላ ችግር ይዘን መቅረፍ የለብንም እና በአቋም ደረጃ ሁላችንም በተለያየ መንገድ ስንገልጽን የቆየ ነው። የትኛውም የፖለቲካ ኃይል ጥያቄውን በሰላማዊ መንገድ እንዲፈታ የፖለቲካ ፓርቲዎች የጋራ ምክር ቤት አጥብቆ ይመክራል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋውን አለምነህ መልእክት ነው። በአማራ ክልል የወባ ወረርሽኝ በማህበረሰቡ ዘንድ የሚያደርሰውን ጉዳት ለመቀነስ በትኩረት እየሰራ መሆኑን የክልሉ ህብረተሰብ ጤና ኢንስቲትዩት አስታወቀም። በክልሉ የወባ ወረርሽኝ በስፋት በሚከሰትባቸው አካባቢዎች የባለሙያ ድጋፍ እያደረጉ ስለመሆኑም ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ሳሙኤል ውድቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንደምን አርፍዳል? በክልሉ የበሽታው ስርጭት አሁናዊ መረጃዎች ምን ይመስላሉ? በሽታውን ለመከላከል ምን አይነት ተግባራት እየተከናወኑ ነው? እዚህ ላይ የተነሱ መረጃዎችን ንገረን። አመሰግናለሁ። እንግዲህ ያው እንደሚታወቀው አሁን የምንገኝበት ወቅት የወባ ወረርሽኝ በስፋት የሚከሰትበት ወቅት ላይ እንገኛለን። በተለይ አማራ ክልል ደግሞ አብዛኛው አካባቢዎች የወባ ወረርሽኝ የሚከሰትባቸው አካባቢዎች እንደመሆኑ መጠን በተለይ ይህን በመከላከል በኩል በትኩረት የተሰራ ስለመሆኑ ነው የተገለጸው። በተለይ የክልሉ ሕብረተሰብ ጤና ኢንስቲትዩት መረጃ እንደሚያመለክተውም በክልሉ ማለት ነው በአዊ ዞን፣ በምዕራብ ጎንደር፣ በደቡብ ጎንደር፣ በማዕከላዊ ጎንደርና በምስራቅ ጎጃም እንዲሁም ምዕራብ ጎጃም ዞኖች በተለይ በዚህ አመት የወባ ወረርሽኝ ከጊዜ ወደ ጊዜ እየጨመረ መምጣቱን ነው እንግዲህ የመረጃዎቹ የሚያመለክቱት ማለት ነው። ከሐምሌ ጀምሮ እስካሁን ድረስ ያሉት መረጃዎችን ለአብነት እንኳን ብንጠቅስ ከ480 ሺህ በላይ የሚሆኑ ህሙማን በዚሁ በወባ በሽታ መጠቃታቸው ወይም ደግሞ ኬዙ መገኘቱ ነው የተገለጸው ማለት ነው። እነዚህን ህሙማን ታዲያ የማከምና ሌሎችም ስራዎችም በትኩረት እየተሰሩ እንደሚገኙ ነው የተገለጸው። ከዚህ ባሻገር እንግዲህ በተለይ የወባ ወረርሽኝን ለመከላከል ከሚከናወኑ ተግባራት መካከልም እንደሚታወቀውም የአጎበር ስርጭት ዋነኛው ሲሆን የአጎበር ስርጭትን በነዚህ አካባቢዎች በተለይ በክልሉ የወባ ወረርሽኝ በስፋት በሚከሰትባቸው አካባቢዎችን በመለየት ከአንድ ሚሊዮን በላይ አጎበር በአሁኑ ወቅት ማለት ነው በ18 በ26 ወረዳዎች ስርጭት እየተከናወነ እንደሚገኝ ነው የተገለጸው። ከዛ ባሻገርም የኬሚካል ስርጭትን ብናነሳም በተለይ በክልሉ ማለት ነው እንደዚሁ በወባ ወረርሽኝ በሚጠቁ አካባቢዎችን በመለየት ሀያ ስድስት በሚሆኑ ወረዳዎች የኬሚካል ርጭት ስራዎች እየተከናወኑ እንደሚገኝ ተጠቁመዋል። ከዛ ባሻገርም በየዕለቱ ለቱ አርብ አርብ ማለት ነው የአርብ እጆች የወባ ወረርሽኝን ይገታሉ በሚል መሪ ሐሳብ ማለት ነው በተለይ የወባ ወረርሽኝ በስፋት በሚከሰትባቸው አካባቢዎች ጠዋት ጠዋት ማለት ነው በተለይ የአካባቢ ቁጥጥር ስራዎች ማለትም ረግረጋማ ቦታዎች ማፋሰስና ሌሎችም ስራዎች እየተከናወኑ እንደሚገኙ ነው እየተገለጸው ማለት ነው። ምናልባት ቀደም ሲል ያነሳውት ቁጥር ከጊዜ ወደ ጊዜ ያለው ቁጥር መቀነስ ቢያሳይም ከሳምንት ወደ ሳምንት ማለት ነው በዚህ አመት ማለት ነው በወባ ወረርሽኝ የሚያዙ ሰዎች ቁጥር እየጨመረ መምጣቱን ነው እንግዲህ ኢንስቲቱዩቱ ያስታወቀው ማለት ነው። ይህንን መግታት ያስፈልጋል። ካሁኑ በተለይ በማህበረሰቡ ዘንድ የሚያደርሰውን ተጽዕኖ መቀነስ ያስፈልጋል። በዚህ ረገድ በተለይ ከጤና ሚኒስቴር ከክልሉ ጤና ቢሮና ከሌሎችም አጋር አካላት ጋር በትኩረት እየተሰራ እንደሚገኝ ነው የተ። የገለጸው ማለት ነው። በቀሪ ሳምንታትን በተለይ እነዚህን አጎበር የማሰራጨት እንዲሁም የኬሚካል ርጭትን የማከናወን ስራዎች ተጠናክረው እንደሚቀጥሉ ነው የተገለጸው። ማህበረሰቡ ግን በተለይም የወባ ወረርሽኝን ለመከላከል በተለይ የአካባቢ ቁጥጥር ስራ በእጃችን ያለው ብቸኛው መንገድ ነው። በተለይ ረግረጋማ ቦታዎችን የማፋሰስ ስራዎችን ጨምሮ የሚሰጠውን አጎበር በአግባቡ ከመጠቀም አኳያ እንደ ክፍተት የታየና የተነሳ ጉዳይ ነው። በዚህ ረገድ እንግዲህ ማህበረሰቡ በተለይ የአጎበር አጠቃቀምን ማስተካከል እንደሚገባ ተገልጿል። ቀደም ሲል ባነሳቸው ዞኖች በተለይ የወባ ወረርሽኝ በማህበረሰቡ ዘንድ የሚያደርሰውን ጉዳት ለመቀነስ ያመች ዘንድ ባለሙያዎች እስከታች እስከ ቀብሌ ድረስ እየወረዱ የድጋፍና ክትትል ስራዎችን እያከናወኑ እንደሚገኙ፣ ከዛ ባሻገር ደግሞ በወባ በሽታ የሚያዙ ህሙማንም ጭምር በጤና ኬላዎች በሆስፒታሎችና በጤና ጣቢያዎችም ጭምር ማለት ነው የመድኃኒት አቅርቦት እንዲሁም ደግሞ የመመርመሪያ ማሽኖችን የማስገባትና የማሟላት ስራዎችም እየተከናወኑ እንደሚገኙ ነው የተገለጸው። እንደ አጠቃላይ ሲታይ በዚህ ረገድ ታዲያ የማህበረሰቡ ሚና ከፍተኛ ነው። ማህበረሰቡም ቀደም ሲል ያነሳቸውን የመከላከያ መንገዶችን በመጠቀም ረገድ በአግባቡ ሊጠቀም እንደሚገባ የተጠቆመበት ሁኔታ ቦታ ነው ያለው። ለጊዜ መረጃ ይመስላል። ሳሙኤል ለመረጃዎቹ እናመሰግናለን። ጥሩ ቀን ይሁንልህ። ወደ ዝርዝር ዘገባዎቻችን እንመለሳለን። በገብስ የዘር ብዜት በመሳተፍ ተጠቃሚ መሆን መቻላቸውን በሁለታ ከተማ አስተዳደር የሚገኙ አርሶ አደሮች ተናገሩ። በምርምር የተገኙ የተለያዩ ሰብሎችን ለአርሶ አደሩ ተደራሽ እያደረገ መሆኑን ደግሞ የሁለታ ግብርና ምርምር ማዕከል ገልጿል። ዘገባው የይድነቃቸው ሰማው ነው። ሞላ ለማየሁ ያቀርበዋል። በኦሮሚያ ክልል ሆለታ ከተማ አስተዳደር ወልመራ ነዋሪ የሆኑት ተዋቡ ድሪባ በገብስ ዘር ብዜት በመሳተፍ ለምግብ ፍጆታና ለገበያ እያቀረቡ መሆኑን ይናገራሉ። የተለያዩ የሰብልና ሌሎች ምርጥ ዘር እየቀረበላቸውና ተጠቃሚ እየሆኑ መምጣታቸውንም አርሶ አደሯ ገልጸዋል። እዚህ የሚዘራው ገብስ፣ ባቄላ፣ አተር፣ ድንች፣ ስንዴ ሁሉም እኛ ጋር ደርሶ ያው እየተሰራ ነው ተጠቃሚነን። ለሀገርም ያው እየደረስን እየሸጥን ነው። እኔ በህይወቴ ያገኘሁት እውነት ለመናገር በፊት እኔ በጣም ድሀ ነበርኩኝ። ግን አሁን እዚህ ከመጣ ወዲህ በቃ መሬትም ዳብረዋል አእምሮዬም ዳብረዋል በ በጣም ደረጃ ትልቅ ደረጃ ላይ ነው ያለሁት ። አሁን ልጆችን አስተምሬበታለሁ ከብት ገዝቼበታለሁ። ይሁንና የዘር ጥረት አቅርቦትና የገበያ ትስስር ሊጠናከር ይገባልም ሲሉ ጠይቀዋል። ለፋብሪካ ቆንጆ ርግን እንድናቀርብ አሁን በብዛት ብንዘራም ገበያ ከሌለ ምንም ዋጋ የለውም። ስለዚህ የገበያ ትስስር ብፈጠርልን ቆንጆ ነው። በመንግስት በኩል በምርምር የተሻሻሉ የገብስ ዝርያ ተደራሽነትን ለማስፋት እየተሰራ መሆኑን የግብርና ባለሙያዎች ተናግረዋል። በርካታ የብቅል ዝርያዎችን አውጥተናል። የምግብ ዝርያዎችንም እንደ ብቅልና እንደ ምግብ ገብስ በአጠቃላይ 85 ዝርያዎች እንደ ሀገር ተለቀዋል። ከዛ ውስጥ 12 የምግብና 13 የብቅል ገብስ ይሄ ማዕከል ለቀዋል። እነዚህ ዝርያዎች በስፋት አርሶ አደሩ ጋር እንድደርስ ተሞክሯል። አሁንም ጥረት እየተደረገ ነው ያለው። በቀጣይነትም የብቅል ፍላጎት እየሰፋ ነው ያለው። የተለያዩ የሰብል ዘሮችን ለአርሶ አደሩ የማስተዋወቅና የገበያ ትስስር የመፍጠር ስራ እየተከናወነ መሆኑን የሆለታ ግብርና ምርምር ዳይሬክተር ድሪባ ሁንዴ ተናግረዋል። በቅርብ ያወጣ ነውንም ዝርያ በገበሬዎች ዘንድ እናስተዋውቃለን፣ ዘር እናቀርባለን። ለአባዥ ድርጅቶችን ይህን ገብስ አዲስ ዝርያ አቅርበንላቸው አባዝተው ለገበሬዎች እንዲያቀርቡ እያደረገን ነው ማለት ነው። ይሄ ትልቅ እንትን ነው። በሌላ አንጻር ደግሞ እየሞከር ነው ያለነው ምንድነው ገበሬዎች ዘር አምራች እንዲሆኑ የዘር ምርት ቢዝነስ እንዲጀምሩ ማለት ነው። ዘራቸው ሰርቲፋይድ ሆኖ የዘር ጥራቱን የጠበቀ ዘር እንዲያመርቱ አንደኛ አሰራሩን እናስተምራቸዋለን ማሟላት የሚገባቸውን ነገሮች እናስተምራቸዋለን። ከሬጉላቶሪው ጋር የዘር ጥራት ከሚያስጠብቁ መስሪያ ቤቶች ጋር እናገናኛቸዋለን። የዘር ቢዝነስ ሞዴሎችን ገበሬዎች እያስተዋወቅን እንገኛለን። በቀጣይም የምርምር ተደራሽነትን ለማስፋት በትኩረት ይሰራል ተብሏል። በሐረር ህይወት ፋና ስፔሻላይዝድ ሆስፒታል የሚሰጠው የካንሰር ሕክምና አገልግሎት ከተጨማሪ ድካም ያዳናቸው መሆኑን ተገልጋዮች ተናገሩ። የሆስፒታሉ አንድ አካል የሆነው አሊቢራ ካንሰር ሕክምና ማዕከል የሰው ኃይልና የሕክምና ቁሳቁስ በማሟላት የአገልግሎት ተደራሽነቱን ለማስፋት እየሰራ እንደሚገኝ ማስታውቋል። ቴድሮስ ታደሰ ተጨማሪ አዘጋጅተዋል። ከስድስት አመት በፊት የኬሞ ህክምና አገልግሎት በመስጠት ስራውን የጀመረው የህይወት ፋና ስፔሻላይዝድ ሆስፒታል የአሊቢራ የካንሰር ህክምና ማዕከል በሂደት የጨረር ህክምናን በማካተት ከምስራቁ የሀገሪቱ ክፍልና ከአጎራባች ሀገራት ለሚመጡት ታካሚዎች የህክምና አገልግሎት በመስጠት ላይ ይገኛል። ከምስራቅ ሀረርጌ ዞን በደን ወረዳ በመምጣት ያለፉትን ሁለት አመታት የተለያየ የህክምና አገልግሎት በማግኘት ላይ እንደሚገኝ የሚገልጸው ጌታውን መንግስቱ የማዕከሉ መከፈት በካንሰር ታካሚዎች ላይ ደርስ የነበረን ተጨማሪ ድካም ያስቀረ እንደሆነ ይናገራል። የአንጀት ካንሰር ነው። የትልቁ አንጀት ካንሰር ነው የያዘው። መጀመሪያ አካባቢ ኢንፎርሜሽኑ አልነበረኝም። የዚህ እዚህ ሴንተር መከፈቱ እዚሁ ቅርቦ ነው ማለት ነው። እዚህ ኦፕሬሽን ያደረጉኝ ላስት ይር ባለፈውም ማለት ነው እና እዚህ ኬሞ ስድስት ዙሮ ወሰርኩ። እንደገና ተመለሰ እና አሁንም ኦፕሬሽን አረጉኝ ዘንድሮ ማለት ነው፣ ሐምሌ ውስጥ እንደገና። አሁን ደግሞ ጨረንዶ ውስጥ እንትን አረጉኝ። አሁን እንክብካቤያቸው በጣም ለሰው ያላቸው ስብዕና በጣም እኔ ደስ የሚል ሁኔታን ያለው ማለት ነው። በማዕከሉ የህክምና አገልግሎት ለማግኘት ከተለያዩ ስፍራዎች የመጡት ታካሚዎችም ማዕከሉ እየሰጠ በሚገኘው አገልግሎት ደስተኛ መሆናቸውን ተናግረዋል። የመጀመሪያው ወታኮንኩ መቀሌ ነው። ኮሞ ጨረሩ ስለሌለው ደግሞ እንደዛ መጥታ በጣም ጥሩ ህክምና አገኘ። ዶክተሮች ሁሉ ተበለኝ ጎዝ ደም ከጎደለኝ ደም ሰጣችሁ ሁሉ ነገር ታብረኝ በቃ መንካም ስሩ ከም ህዝብ ሀረር የምስል ያለ ታመመኝ የጤ ነበረ ማህፀኔ ውስጥ ሀረር ስመጣ ሳምብል ተወሰደልኝ፣ አዲስ አበባ ተላከ። ከዛ በኋላ ውጤቱ መጣ፣ ከንሰር መሆኑ በተለይ እኔ ከንሰር የማህፀን ጫፍ ነበረ። ተመስገን ነው። በጣም ሰላም ነኝ። መነሳት አልችልም ነበረ፣ መሄድ አልችልም ነበረ፣ ምግብ መብላት አልችልም ነበረ። ተመስገን ዛሬ ያው የሄድኩኝ እያወራሁ ለዚህ ያብቅ ያለሁት ተመስገን ነው። በካንሰር ሕክምና ማዕከሉ የሜዲካል ዳይሬክተር የሆኑት ዶክተር ሚካኤል ሻውል ካንሰር በየትኛውም የሰውነት ክፍል ላይ ሊከሰት የሚችልና በፍጥነት ካልተደረሰበት እስከ ሞት ለሚደርስ ጉዳት የሚዳርግ ስለመሆኑ ይናገራሉ። ካንሰር አይድንም የሚባለው ያው የህብረተሰቡ ትርክት ነው። ብዙ ጊዜ አስቸጋሪ የሚሆነው ነገር ህብረተሰባችን ላይ ያለው የአዌርነስ ወይም ደግሞ ስለ ካንሰር ያለው እውቀት አናሳ በመሆኑ ምክንያት በጣም ብዙ ታካሚዎቻችን የሚጎዱት በስነ ልቦናና ስነ አእምሮ ብዙ ይጎዳሉ፣ በዚህ ምክንያት ነገር ግን ካንሰር በጊዜ ከተደረሰበት ሙሉ በሙሉ መዳን ይችላል። አንፎርቹኔትሊ ለኛ በተለይ ወደ ምስራቁም ክፍል ይሁን ኢትዮጵያ ውስጥ የሚመጡት ታካሚዎቻችን ደረጃቸው በጣም ከፍ ብሎና በደረጃ ሶስትና አራት ላይ በመሆኑ ምክንያት የሕክምና ሂደቱን የሚያስተጓጉልበትና ውጤቱንም ደግሞ በጣም የሚቀንስበት ምክንያት እሱ ሆኖ ይገኛል። የሊቢራ የካንሰር ሕክምና ማዕከል በቀጣይም የኒክሌር ሕክምና አገልግሎትን በማካተት ለታካሚዎች ተደራሽነቱን ለማስፋት ዝግጅቶች መጀመራቸውም ተጠቁሟል። ይህ የኒክሌር ሕክምና ወይም ደግሞ የኒክሌር ሜዲሲን ሕክምና ተብሎ የሚታሰበው ኖርማሊ ማሽኖቹ በጣም ውድ ናቸው፣ ነገር ግን ሁለት አይነት ጥቅም ይኖራል። አንደኛው ዳያግኖስቲክ ወይም ደግሞ በሽታዎችም መርምሮ ለማወቅ የሚያገለግል ሲሆን ሌላኛው ደግሞ የኒክሊር ሜዲሲን ህክምና በራሱ ለታካሚው ተደራሽ መሆን የሚችል ነው ማለት ነው። እኛ ጋር እንደ ሀረማያ የራሱ ዝግጁነት አለው ለዚህ ለኒክሊር ህክምና። የዓለም ጤና ድርጅት በወጣው መረጃ፣ በዓለም ላይ ከሚገኙ አምስት ሰዎች አንዱ በህይወት ዘመኑ በካንሰር የመጠቃት እድሉ ሰፊ መሆኑን ይጠቁማል። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾቻችን። ወደ ውጭ አጫጭር ዘገባዎቻችን ደግሞ እናልፋለን። በአሜሪካ የሚገኙ የአየር መንገዶች በረራ እያዘገዩ እንዲሁም እየሰረዙ መሆኑ ተሰምቷል። ይህም በዴሞክራት ፓርቲ የሚተዳደሩ ግዛቶች ላይ የሚገኙ ዋና ዋና ተቋማት በትራምፕ አስተዳደር መዘጋታቸውን ተከትሎ የተፈጠረ ስለመሆኑ ነው የተመላከተው። ካሳለፍነው አርብ እስከ እሁድ ባሉት ሶስት ተከታታይ ቀናት ብቻ ከ16 ሺህ በላይ የሚደርሱ በረራዎች ከመነሻ ሰዓታቸው የዘገዩ ሲሆን ከ2 ሺህ በላይ በረራዎች መሰረዛቸውንም መረጃዎች ጠቁመዋል። ይኸው ችግር ትናንትና በቺካጎ፣ ዴንቨርና ኒውዮርክ አየር መንገዶች ላይ በስፋት መታየቱን አልጀዚራ ዘግቧል። የአሜሪካ አቪያሽን አስተዳደር ሁኔታውን ተከትሎ ባወጣው መረጃም የበረራዎች መዘግየትና መሰረዝ ዘርፉን እየጎዳው ተገልጋዮችንም ላልተፈለገ እንግልት እየዳረገ መሆኑን አስታውቋል። ተቋማቱ መዘጋታቸው ብዙ ተጓዞች በሚያስተናግዱ አየር መንገዶች ላይ አገልግሎት የሚሰጡ ሰራተኞች ቁጥርም እንዲቀንስ ምክንያት ስለመሆኑ ተጠቅሷል። ይህ ውሳኔ አቪያሽን ዘርፉ ለደህንነት ቅድሚያ በመስጠት የአየር ትራንስፖርት ቁጥር እንዲቀንስ አስገዳጁ ምክንያት እንደሆነው ገልጿል። ዘገባው የአልጀዚራ ነው። ኢራን በኒውክሌር ፕሮግራሟ ላይ ከአሜሪካ ጋር ዳግም ለመደራደር እንደማትጣደፍ የኢራኑ የውጭ ጉዳይ ሚኒስቴር አስታወቁም። አሜሪካ በጋራ ፍላጎትና እኩልነት ላይ የተመሰረተ ውይይት ለማድረግ ከፈለገች ብቻ ኢራን ለውይይቱ ዝግጁ መሆኗንም የውጭ ጉዳይ ሚኒስትሩ ገልጸዋል። የዜሮ ዩራኒየም ማበልጸግና የሚሳይል መጠንን መቀነስ በሚል አሜሪካን ለቅድመ ድርድር የምታስቀምጣቸው መስፈርቶች ተቀባይነት የሌላቸውና ኢፍትሐዊ መሆናቸውንም ኢራን አጽንኦት ሰጥታ አስታውቃለች። በአፍጋኒስታን በተከሰተ የመሬት መንቀጥቀጥ 20 ሰዎች ለህልፈት መዳረጋቸው ተገለጸ። የርዕደ መሬቱ መጠንም 6.3 ማግኒቲዩድ መሆኑ የታወቀ ሲሆን የ28 ኪሎ ሜትር ጥልቀት ያለው ንዝረትም ተመዝግቦበታል። በመሬት መንቀጥቀጡ 20 ሰዎች ሲሞቱ 530 ሰዎች እንደተጎዱ የገለጸው የአፍጋኒስታን የጤና ሚኒስቴር የሟቾች ቁጥር ሊጨምር ይችላል ብሏል። የመሬት መንቀጥቀጡ የተከሰተው በሀገሪቱ ግዙፍ በሆነችው እና ከግማሽ ሚሊዮን በላይ ህዝብ በሚኖርባት ማዛር ኢሻረፍ በተባለችው ከተማ አቅራቢያ ስለመሆኑም ተዘግቧል።